ያው በዚህ ሰሞን የተከሰተ ጉዳይ አለ አይደል? እሱ ምንድን ነው? አንድ አሜሪካን አገር ተቀምጫለው የሚል አብዛኛዎቹ፣ ጋዜጣዊ መግለጫ ወይ ላይቭ ምናምን ሲገቡ ከጀርባቸው መጽሐፍ ይደረድራሉ አይደል? የተማረ ሰው ለመምሰል ማይረባ ቀራቀንቦ የሆነ ሰውዬ ነው። መነጽር ለብሷል። አይኑ ምውር ነው፣ ልቡ ምውር ነው። የሚታገልለትም ዘር አላህ ይረዳውም። ምክንያቱም የእኛን ነብይ ነክቶ አደለም። ለዘርህ ለዓለም ብትታገል አላህ ይረዳሃል። ፈረንሳይ ውስጥ አላህ የሠራውን አይተናል፣ አላየን? አይተናል፣ አላየን ያ ጋዜጠኛ ካርቶን ሳልኮ አረ መጨረሻው ምን ሆነ? ቦምብ አልጋየ? ምን አልጋየ? ሲሄድበት የነበረው መኪና ተቀጣጥለው፣ በዱንያ በላው አልበላው ምጻት። ዛሬ አሜሪካ ተቀምጦ ምን የሚያደርግ ሰው አለ? የእኛን ነቢይ ሊነካም ይሞክራል። የደረደረው መጽሐፍ እንኳን እውቀቱን አልጨመረለትም። ምክንያቱም ማንበብ ሙሉ ሰው ያደርጋል ይላሉ እነዚህ ጎዶሎዎች። ምን አንብቦ ነው ሙሉ የሚሆነው? ምን አንብበህ ነው ሙሉ የምትሆነው? ሀቅን ካነበብክ ሙሉ ሰው ያደርግሃል። አንድ ሰው አሜሪካ በመኖሩ የተማረ ሰው ሊሆን አይችልም። ገጠር በመሆኑ መሀይም ሊሆን አይችልም። እኛ የሰው ሃይማኖት ነክተን እናውቃለን? ዒሳን አንድ ቀን ተሳድበን እናውቃለን? ሙሳን አንድ ቀን ተሳድበን እናውቃለን? ከሃዲያንም ግን የዋቸው ዘለው እንደ ቁንጫ ቁንጫ ናት። የሰው ክብር ማታውቀው ነብዩ መሐመድ ላይ ጉብ ይላሉ። ለምን ለምን ነው ጉብ የሚሉት? እሳቸው የሠሩትን ከነዘር ማንዘሮቻቸው ድጋሚ ቢወለዱ ሊሰሩት ስለማይችል የእኛ ነብይ እኮ ማለት ግመል ስሞታዋን ያሰማቻቸው ናቸው። ከዚህ በፊት እዚሁ መስጂድ ላይ አንስቻለ። ሽንት ሊጠቃቀሙ ራቅ ወዳለ ቦታ በሄዱበት ግመል ስታለቅ ሰሟት። ጠጋ አሏት፣ አንገቷ አካባቢ አሸታ አሸት አደረጓት። ስሞታዋን አሰማች። የዚህ ቤት ባለቤት እኮ አለች፣ ሸክም ያበዛብኛል፣ ቀለቤንም በሚገባ አይሰጠኝም። አሉ ማን ነው የዚህች ግመል ባለቤት አሉ። የኛ ነብይ እንዲህ ናቸው። ይሄ የረከሰ ሽንቱን ሸንቶ እንኳን ስቲንጃማ አያረግ ስለኛ ነቢይ እጁን ሊሞክር ጣቱን ሊሰነዝር ይሞክራል። አላህ የሚገባውን ይስጠው ሳይውል ሳያድር በውሾቹ አላህ ያስበላው። በእሳቸው ዘመን እሳቸውን የተናገረ ሰው ነበር። እየፈራ ከተናገራት በኋላ በረሃ ላይ ቁጭ ብሎ ውሻ ተመለከተው። አይተኛ። ሌሊቱን ሊበላ ነው ተቀድሮበታል። ውሻው መርጦ ሄዶ ቦጫጭ በላው። አላህ ይሄን ሰውዬ በውሻ ያስበላለን። አገር ሰላም እንድትሆን ይላሉ። የትኛው አገር ሁሉም ዘር ውስጥ ሙስሊም የለም አለ። እስልምናችንን ካላከበሩ ዘሩን አንፈልገው፣ ዘሩን አንፈልገው። እስልምናችን ጀነት ያስገባናል። ቀብር ውስጥ ምንጠየቀው ስለ እስልምናችን ነው። ነብያችንን የነካ ግን አባትና እናቴን ቢነካ ይሻለዋል፣ እኔም ቢነካ ይሻለዋል። ነቢዬን ከነካ ከዚህ በኋላ ከዛም ዘር አይደለሁም፣ እሱ ከሚያስተናግደውም አጀንዳ አይደለሁም። የአገር መሪ እንኳን ቢሆን አይደለም አንድ ተራ ፖለቲከኛ ማለት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማለት ቀይ መስመራችን ናቸው። እሱ ከታለፈ በዱንያ ምንም ነገር የለንም፣ አገር የለንም፣ ዘር የለንም፣ ምንም ነገር የለንም፣ አንፈልግም። ስነ ስርዓቱን ይዞ በአደባባይ ወጥቶ መሐይምነቱን አውቆ ይቅርታ ሊጠይቅ ይገባል። አፉን በከፈተበት ቋንቋ ይቅርታውንም አፉን በከፈተበት ቋንቋ ነው የሚገባው። አልተበቀር በሱጁዳችሁ በቅያማችሁ እሱን ከመርገም ወደ ኋላ እንዳትሉ። እናንተ ባትረግሙትም አላህ ራሱ ቃል ገብቷል። ኢና ከፈይናከል ሙስተህዚኢን በአንተ ላይ ሚያሾፉትን ሰዎች እኛ በቃ ነህ ብሏቸዋል። አንድ ሰው የለም እዚህ ምድር ላይ እሳቸውን ተናግሮ መጨረሻው ምን የሆነ ምን የሆነ ያበቃለት ቢሆን እንጂ ገባ። አንዱ ሰው ወደ እስልምና ወሂ ፀሐፊ መሆኖ ተጠጋቸው። ከዛ በኋላ ሙሐመድ እኮ ምንም ያቀው ነገር የለም እኔ ነግረውን እኔ ምጽፍለትም ቢሆን እንጂ አለ። ወጣ አላህ ያዘው ነብሱ። ከሃዲዎቹ ወስደው መሬቱን ቆፍረው ቀበሩት። ተተፋ። ይሄ የመሐመድ ባልደረባዎች ስራ ነው አሉ። አሁንም አጥልቀው ቆፈሩ። አዳሩን ተተፋ። አሁንም ይሄ የመሐመድ ባልደረባዎች ስራ ነው አሉ። አጥልቀው ቆፈሩ። አሁንም የመሬቱ ባለቤት ተፋው። ገና ይተፏታል። አገር ተረብሻለች፣ አገር ሰላም የለም ይላሉ። የኛ ነብይ ላይ ለምንድን ነው እንደ ቁንጫ የሚዘሉት? ቁንጫ በጠቅላላ

ነቢዩን የረዷቸው የነቢዩ ሚስቶች ዘሮቻቸው ሀቅን የተከተሉ ሰዎችን ጠቅላላ እንድንወድ አላሁ ይለግሰን።